እስልምና ሆይ የወጣችሁትን ሰልፍ አስተካክሉ። አሁን እፎ የሚለውን የግለሰብ ስም ተዉት። ቤተ ክርስቲያን ሆይ ዓይንሽን ማየት አንፈልግም በሉ። የሌባ ዓይነ ደረቅ መልሶ ልብ አድርግ ይባላል አደለ። ይሶይ ምን እንደሚል በደንብ አዳምጡልኝ፣ ማለት ግራ ስለገባኝ ነው። ለምሳሌ አንድ ሌባ ሌላን ሌባ እራሱ ሌባ ሆኖ በሌብነት የመክሰስ መብት አለው? ከዚህ አገኛለሁ ብሎ አደለ። ተቋም ግን ተገምጦ ብዙ ልጆች ወጥተዋል። መልስ የሚሰጡ ልጆች ወጥተዋል። ከእፎ የባሱ ልጆች ወጥተዋል። ዲቤት የሚያደርጉ ኑን ንግጠም ያሉ ዘርፈን ሰርቀን ላላህ እናደርገዋለን እያለን ነው። እዛ ያሉትም ላክበር ብለው አጨበጨቡ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት እነግራቸዋለሁ። በጣም አስደሳች ዜና ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ልነግራችሁ። ከዚህ በኋላ በህግ ካልሆነ በስተቀር ያለ ምንም ጉዳይ ማንም ማንንም ሊዘልፍ አይችልም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሆንልን። እንግዲህ በዛሬው ቪዲዮዋችን ላይ የወንድማችን እፎይ ያነሳቸውን ሀሳቦች ከዛ ተጨማሪ ደግሞ እፎ እንግዲህ እንደምታውቁት በሙስሊሞች ዘንድ ብቻ ኮተን ደኮስ ሽብር በሚል ነገር እየተፈለገ ይገኛል። ለዛም አንድ የመለሰው ምላሽ አለ፣ እሱን እናያለን። ትናንትና አንድ ማታ አካባቢ ላይ ያቀረብኩላችሁ ሰዎች አላችሁ ጅማ አካባቢ መሰለኝ የሚኖረው ሰውየው በግልጽ ቋንቋ እናጠፋችኋለን እያለ ይገኛል። እስ የመመዘመድኩንና ከዛ ተጨማሪ ትናንትናም ቃል የገባሁላችሁ የፌክ መስለም ገሌ ሰለመ ገሌ ሰለመ የሚሉት ድራማዎችን በጥቂት እንመለከታለን፣ እውነታቸው ወይስ አይደለም የሚለውን ነገር። ከዛ በተጨማሪ ግን በጣም አንድ በጣም መነሳት ያለበት ጉዳይ አለ። እውነት ሌሎች ዓላማት እንዴት ሰለሙ፣ በተለይ ቱርክን የመሳሰሉ ቅዱስ ፓውሎስ ዞር ያስተማረባቸው የጉባኤ ሲደረጉባቸው ንቅያ ጉባኤ ሲደረግባቸው የነበሩ ሀገር ውስጥ እንዴት አሁን ሰለሙ የሚለውን ነገር በጥቂት የሚዳስል እንድማችን አለ። አንድ ደቂቃ ነች እሷ፣ እንመለከታለን። ከዛ ፊት ግን እስቲ ለውስታቶች የተላለፈ አንድ እንመልክታለን፣ እንስማ ይህ ድረስ ማንኛውንም ጥያቄ መመለስ እንችላለን፣ ለሚሉ ለሙስሊም ሁስታዞች በቁርአንና በሀዲስ ውስጥ ተጽፎ የሚገኘውን ድርጊት ከፈጸመው የተፈጸመውን ከጻፈው የተጻፈውን ካነበበው ማን ነው ጥፋተኛው? መልሳችሁን በጉጉት እጠብቃለሁ። አመሰግናለሁ። የተናገረው የጻፈው ያነበበው የትኛው ጥፋተኛ ከሶስቱ የሚለውን ነገር ነው ይሄ ሰው ነው ይህ ሰው ትናንትና ማታማኝ ተነዋል። እንመልከተው ድጋሚ ትንሽ ደቂቃ ፌግ ኦርቶዶክስን ጨርሳለን በአላ ፍቃድ፣ ፌልቴና ኦርቶዶክስን ጨርሳለን በአላ ፍቃድ። አላሁ አክበር ዚያድና ውጅበት አላሁ አክበር አለን። እስከ ዳር እስኪ ዳር እንነሳበትም የቁምሬሳ ናቸው። አሁን ይሄንን ሰው እያነሱ ያሉት ምንድን ነው? ይሄ ሰው እኮ ያመዋል። የአእምሮ ሆኖ ችግር አለበት። ብዙን ጊዜ ለመጋሽ ላይ አፋር ላይም ሲደረግ የነበረው ክርስቲያኖችን የገደለ ሰው ከዛ ላይ አንድ ሐኪም ጽረትና አእምሮ ችግር አለበት ይላል። ግብፅ ላይ የሚደረግ የነበረው እንደዛ ነበር። ይገሉ፣ ይጨፈጭፍ ይጨፈጭፍና ሰዎች ይያዙ። አንድ ዶክተር ፌክ አንድ ዶክተር ፌክ እንትን ይጽፍና ይሰጠዋል። ይሄ እኮ አእምሮ ችግር አለበት እኔ ጋር ሲመረመር ነበር ብሎ ዶክመንት ያመጣል። በጣም የተነቃበት የተበላበት ጉዳይ ነው። በተለይ እስልምና ዶሚኒት ለማድረግ ሲፈልግ እንደዚህ ዓይነት ነገሮች የሚጫውት ነው። እንደፈለገ ይናገር ይደበድብ፣ ይገልና ከጨረሰ በኋላ ይህ የአእምሮ ችግር አለበት ይባልና በነፃ እንዲለቀቅ ያደርጋልና እንደዛን ቀሎሽ አቆሙና ይሄን ሰው ለፍርድ አቀርቡልን። ባይሆን ወደ ቱርክ ልምጣ። ቱርክ እንዴት ሰለመች? እድሜ ጠገብና ሰፊ የሆነ ቁርኝነት ከክርስትና ጋራ የነበራት ቱርክ እንዴት የሙስሊም ሀገር ሆና ቆየች? ከመጀመሪያው መቶ ክፍለ ዘመን አስቶ እስልምና እስከተነሳበት እስከ ሰባተኛው መቶ ክፍለ ዘመን ድረስ ቱርክ የክርስትና የስበት ማይክል ሆና ቆይታለች። በቱርክ የሚኖሩ ክርስቲያኖች። በተለያዩ ሀገራት በኢስታንቡል በኒቅያ በኤፌሶን በአንጾኪያና በኬልቄዶን ክርስትና ስር ሰዶ እንዲኖር አድርገው ነበረ። በመጽሐፍ ቅዱስ ውስጥም ተጠቅሳ የምናገኛት ኤፌሶን፣ ቅዱስ ጳውሎስ ለዛ ላሉ ክርስቲያኖች መልእክት ልኮ ነበረ። ታዲያ እነዚህ ክርስቲያኖች እንዴት ከክርስትና ወደ እስልምና ተለወጡ? በሰባተኛው መቶ ክፍለ ዘመን እስልምና ከመካከለኛው ምስራቅ ወደ ቱርክ በተለይ ደግሞ ወደ ምስራቃዊቷ የቱርክ ግዛት ወደ አናቶሊያ ተስፋፍቶ ነበረ። በ11ኛው መቶ ክፍለ ዘመን ደግሞ ሳንጁክ የተባለ የሙስሊም ዳይናስቲ መሪ የባዛንቴንን ስሮ መንግስት ያጠፋና ቱርክን ይቆጣጠራል። በዚህ ሰዓት ሳንጁክ በክርስቲያኖች የሚኖሩበት አካባቢ ላይ መስጅዶች እንዲሁም ደግሞ መድረሳዎች የእስልምና ትምህርት ቤቶችን ይገነባል። ከዚህ በተጨማሪ ደግሞ ሙስሊሞች ከየትኛውም የግብር ነፃ ያደርጋቸው እና ከፍተኛ የሆነ ግብርን በክርስቲያኖች ላይ ይጭናል። እንደዚሁም ደግሞ የመንግስት መስሪያ ቤቶችን ለሙስሊሞች ብቻ የተፈቀደ ያደርጋል ማለት ነው። በዚህ ጫና ውስጥ ሊኖሩ የነበሩ የቱርክ ክርስቲያኖችን ቀስ በቀስ ከክርስትና ወደ እስልምና ይለወጣሉ። የሳንጁክ ስርወ መንግስት ተወግዶ የኦቶማን ስርወ መንግስት ሲመጣ ደግሞ ከ13ኛው መቶ ክፍለ ዘመን እስከ 20ኛው መቶ ክፍለ ዘመን ለቱርክ ክርስቲያኖች እንደ የመከራ ጊዜ ነበር። በዚህ በ13 ተኛው መቶ ክፍለ ዘመን ብዙ አብያተ ክርስቲያናትና ገዳማት ከቤተክርስቲያንነት ከቤተ ክርስቲያንነት ወደ መስጅድነት ተለውጧል። ከነዚህ መካከል ዋነኛው የሚታወቀው የሃጊያ ሶፊያ ቤተ ክርስቲያን ወደ መስጅድነት የተቀየረ የኦቶማን ስርወ መንግስት ተገባዶ በ1923 የሪፐብሊክ ኦፍ ተርኪ ስትመሰረት መሪው የነበረው ሙስጠፋ ከማላታ ቱርክ መንግስትና ሃይማኖት መለያየት አለበት ብሎ አዋጅ ሲያወጅ ወደ መስጅድነት ተቀይሮ የነበረው ሃጊያ ሶፊያ ወደ ሙዚየምነት እንዲቀየር አድርጎ ነበር። ነገር ግን በዚህ በቅርብ በ2020 ዓመተ ምህረት የአሁኑ ፕሬዚዳንት ረሲብ ጤር ኤርዶጋን ሙዚየምነት ወደ መስጂድነት ቀይሮታል። በዚህ ሁሉ የዘመን ውደት ውስጥ የክርስቲያናዊ ኢቨንቶች ተላላቅ ጉባኤት እንደ ኤፌሶን፣ ኒቅያ እና ቴልቄዶን የመሳሰሉ እንደዚሁም ሃይማኖታዊ አስተምህሮቶች ይደራጁባት የነበረችው ቱርክ በእንደዚህ አይነት ሂደት ውስጥ ከክርስትና ወደ እስልምና ልትቀየር ትችላለች። እናንተ ደግሞ የምታውቁት የቱርክ ክርስቲያኖች ታሪክ እስኪ በኮሜንት ሴክሽን አሳውቁ ያሳውቁ እና አሳውቁ። እንግዲያች የቅዱስ ዮሐንስ አፈወርቅ መንበር የነበረችዋ ቅዱስ ጳውሎስ በኪዳ የተግሩ የባረካት ሀገር በዝንጋይ ምክንያት በመዘናጋት ምክንያት አሁን የሙስሊሞች ሀገር ሆናለች። ያን የመሰለ ሀጊያ ሶፊያ የተባለች ትልቅ ቤተክርስቲያን ካቴድራል ቤተክርስቲያን አሁን ላይ ምስኪን ነች፣ እናዝናለን። እስቲ ከዚህ በፊትም አቅርቤላቸው አቅርብ የነበረ አንድ ሰው አለ፣ ሱ ይባላል። ይሄ ሱ የተባለ ሰው እንግዲህ በፌስቡክ ገጹ ላይ ሁሌ እንደሚለጥፈው እገሌ ወደ እገሌ ወደ ወለተ ሐና ወደ ኢብራሂም ሲቀይር የነበረው ልጅ ነው። እስቲ አሁንስ አንድ ሰው ስልም ያለሁኝ ይላል እንመልከት። ስልምና ለመቀበል ፈልጋ ነው። እሺ የምለውን ቃል አብረህ እየተከተልክ በል እሺ። አሽካዱ ፎቶ ቻሌንጅ ነው። ይህንን ፕሮፋይል የትኛውም የመጣ ፍትህ ለአክሱም ሙስሊም ሴት እህቶቻችን ስለ አክሱም ሙስሊሞች አዲስ መረጃ ነው። ቪዲዮን እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደርጋችሁ እንግዲህ ያሰቡት ሰለምኩኝ ያለው ሰው ገጹ ላይ ሲገባ ፈተላኩስ ሙስሊሞች እያለ ነሽዳውንም ዝሆን የሚለቅሰው ነው ሰልም ያለሁኝ ይላል። አሁን እና በእንዚህ ድራማ ልባችሁ ባሸበር ጥሩ ነው ብዬ አስባለሁ። እኛ ቤት ያላችሁ ሰዎች እስቲ የሰለመው እኛ ሙስሊም የነበረውን ሼህ ደግሞ ወደ ክርስትና ስናመጣውስጥ በድራማ ነው ወይስ አይደለም የሚለውን ነገር ውስጥ አንዱ ወንድማችን ፎይ ወደ ክርስትና ከመጣቸው ሰዎች መካከል ላይ ምስክርነት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት ይነግራቸዋል። እሱም ቅዱስ ቁርአን ላይ ኢስላም ጄነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነቢዩላህ ሙሐመድ እራሱ ለተከታዮቹ እኔ እራሴ አላውቅም ስላለ፣ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቸዋል። የዘላለምን ህይወት አግኝቸዋል። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ፣ እኔ እሄዳለሁ ስፍራ አዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ፣ ዮሐንስ ወንጌል ምዕራፍ አስራ አራት ከቁጥር አንድ ጀምሮ እንደዛ ስል መንገዱ ወዴት ነው? ብሎ ሲጠይቁ እንዲህ አላቸው፣ ታውቃላችኋል። ያም መንገድ እኔ እውነት፣ እኔ ህይወት፣ እኔ ሰላም ነኝ። በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆነው ማለት ነው። ስለዚህ እርግጠኛ ወደሆነ መንገድ መጥቻ አለው ማለት ነው። እንግዲህ መሐመድ አንዱ ሲጠይቅ የመለሱ ጥያቄ አላቀም፣ የት እንደሚሄድ አላቀም ያለው። ክርስቶስ ደግሞ ራሱ አዘጋጁ፣ እራሱ እንኳን አለማወቅ አለ ቦታ ስፍራን እንኳን የሚያዘጋጅልን ክርስቶስ ኢየሱስ ነው። እስቲ አንድ ምስራች አለ የሚል ነገሮች እየሰማን ያለ ነው። ወንድማችን መካሻል እስቲ እንስማው፣ ጊዜ ይደርስልን። በጣም አስደሳች ዜና ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ልነግራችሁ ከዚህ በኋላ በሕግ ካልሆነ በስተቀር ያለ ምንም ጉዳይ ማንም ማንንም ሊዘልፍ አይችልም። ማንም ማንንም ሊናገር አይችልም። ማንም የራሱን ተነስቶ ንጽጽር ሊሰራ አይችልም። ማንም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ንጽጽር የመስራት ስልጣን አይኖረው ያለ ህጋዊ አዋያ በስተቀር እሰራለሁ ሲል በራሱ ላይ ሲሰራ ባለመብት ነው ማንም ሰው። ስለዚህ ይሄንን ምን አደረጉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህግ ባለሙያዎች መንፈሳዊ ህይወትን የምክክር ጉባኤ ጠርተዋል። በብፁህ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሃ ተዋህዶ አዳራሽ ላይ እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይና በሌሎች ጉዳዮች ላይም አጀንዳ አድርጎ ሊዋይ የህግ ባለሙያዎችን ጥሪ አድርጓል። ስለዚህ ካሁን በኋላ ኦርቶዶክሳውያን የጀመርነው ነገር መዋቅር ይዞ ፍጻሜ እስኪያገኝ ድረስ ይህንን ተቋም የመደገፍ ኃላፊነት አለበት። በየትኛውም መንገድ ይሁን በዚህም ጉዳይ በሌላም ጉዳይ ይነሳ አጀንዳው፣ እነዚህም ጉዳዮች አጀንዳ መያዝ አለባቸው ብለን ተነስተናል። አቡነ ማቲያስ ብፁዕ ወቅዱስ አቡነ ማትያስ የሕግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ እየተሰነዘረባት ያለው እልፍ ጦር እልፍ ጦር የሚመክቱ ጠንካራ የሕግ ባለሙያዎችን የማዋቀር ስራ ተጀምሯል። የህግ ባለሙያ የሆናችሁ ኦርቶዶክሳውያን የሆናችሁ በዚህ አዳራሽ ላይ ስብሰባ ተጠርታችኋልና፣ እንኳን ደስ ያላችሁ። ለቤተክርስቲያን ዘብልት ቆሙ እድሉ ተከፍቶላቸዋል። ወደ መንበረ ቅድስናው ወደ መንበረ ጵጵስናው ስርዓት ውስጥ ወደ መንበረ ክህነት ስርዓት ውስጥ ወደ መንበረ ድቁና ስርዓት ውስጥ ወደ መንበር ስፍራ እንድትመጡና ለቤተ ክርስቲያናችሁ ዘብ እንድትቆሙ ተጠርታችኋል። እናመሰግናለን ወንድማችን መካሻ። እግዚአብሔር አምላካችን ያክብርልን ስለ የምስራቹ ማለት ነው። በነገራችን ላይ ከዚህ በላይም ደግሞ የሚወጡ መግለጫዎች እንጠብቃለን። ቋሚ ሲወደሱ መግለጫ ያወጣ ተብሎ ይጠብቃል። ዛሬ ወይ ነገ፣ ብቻ በዚህ ሳምንት ውስጥ የምንጠብቀው ጠንከር ያለ መግለጫ እንጠብቃለን። ከዛ በተጨማሪ የነፎይን ጉዳይ የሚመለከት ገለልተኛ የህግ አካላትም ጭምር ተካተውበት ጉዳዮቹ እንዲመለከቱም ጭምር እንቅስቃሴዎች እንዳሉ ሹክሹክታዎችን እየሰማን ነው። በጣም ጥሩ ነገር ነው። ተስፋ አድርጋለሁኝ። እስቲ ይህን ሰው ደግሞ እንስማ። የሌባ አይነ ደረቅ ይባል የለ የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል አደለ? ይህ ሰውዬ ምን እንደሚል በደንብ አዳምጡልኝ። ማለት ግራ ስለገባኝ ነው። ለምሳሌ አንድ ሌባ ሌላን ሌባ ራሱ ሌባ ሆኖ በሌብነት የመክሰስ መብት አለው ወይም አንድ ወንጀለኛ እሱ ራሱ ወንጀለኛ ሆኖ ሌላን ወንጀለኛ ወንጀለኛ ብሎ መክሰስ መብት አለው? ለማንኛውም እስቲ አንድ የሚለውን እናዳምጥ። ይሄ የምትመለከቱት አሸባሪው ግለሰብ እንግዲህ ሃይማኖትን ከሃይማኖት ለማጋጨት፣ ብሔርን ከብሔር ለማጋጨት ብዙ የጣረ ግለሰብ ነው። ነገር ግን ይሄ ግለሰብ እስካሁን ድረስ በቁጥጥር ስር አልዋለም። መንግስት በቁጥጥር ስር እንዲያውል እኛም እንጠይቃለን። ወሰላም አሌይኩም ራት ፈጣጣነትህን ሳላደግላላል በዚህ አጋጣሚ ማለት ነው እና ፎ የሚባለው ልጅ የእስልምና እምነትን ነቅቷል። ስለዚህ አሸባሪ ነው ስለዚህ ወንጀለኛ ነው እያልክ ነው እና ህግ እርምጃ ውሰድበት ነው ያንተ ጥያቄ አይደለም? እኔ ደግሞ ቀጣይ ማሳይ ቪዲዮ አለ። ከዛ አንጻር ራስህን ምን ማለት እንዳለብህ እንድትነግረኝ ስለፈለግኩ ነው። አንዴ ያዳምጥ፣ ራስህ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ማዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ጥያቄን ልጠይቅህ እፎይ የእስልምና እምነት ተከታዮችን ነብይ ነክቶ አሸባሪ ባንተ ከተባለ፣ እፎይ የእስልምና እምነትን ነብይ ነካ ተብሎ ወንጀለኛ ከተባለ፣ አንተ ደግሞ የክርስትና እምነትን አንተም እንደሰማው ከነ ማስረጃ ነው ያቀረብኩት የሚያመልኩትን አምላካቸውን እንደዚህ ተሳድበት ምን ልትባል ነው? እና ይሄው ለአሁን ምነግር 100% የሚሆን ነገር ነው የምናገረው 100% ሊሆን ያለ ትንቢት ሳይሆን የሚሆን ግዴታ መሆን ስላለበት ነው። እፎይን ወንጀለኛ የሚል ህግ ካለ 0.5% እንዳትጠራጠር አንተንም ወንጀለኛ እንደሚለ። እፎይን ወንጀለኛ ብሎ የሚቀጣ ህግ ካለ 0.5% ፐርሰንት እንዳትጠራጠር አንተንም ወንጀለኛ ብሎ እንደሚቀጣ። እኔ ይሄ የእስልምና እምነት ተከታይ ይጠየቅስል በእኛ ውስጥ ሆኖ ደግሞ ሌሎች ልክ እንደሱ የሌላን እምነት ይስደቡ ማለት አይደለም። ስለዚህ እንደ እስልምና እምነት ተከታይ እናንተ ነብያችን ተነኩብን እስልምናችን ተነካ ክብራችን ተነካ ብላችሁ መጠየቃችሁ ልክ ነው። እኛም ደግሞ እንደ ክርስትና እምነት ተከታይ አምላካችን ተሰድቦብናል። ስለዚህ ይህን ግለሰብ ህግ ይጠይቅ ብለን መጠየቃችን ትክክል ነው። በሀሳቡ የምትስማሙ ይሄን ቪዲዮ ሼር እና ሪፖስት ያደርጋችሁ አድርሱልኝ። አመሰግናለሁ። በነገራችን ላይ እንዳለ የተሳደቡባቸውን ቪዲዮዎች ቋሚ ሲኖርሱ አይቶታል፣ በደንብ አድርጎ ተመልክቶታል። ሰው ያንን ሶርቭ ለማድረግ በጣም ጥሩ እንቅስቃሴዎች እየተካሄዱ ነው። ቅድም ደርሶች በጣም ጥሩ ተስፋ ያላቸው እንቅስቃሴዎች እየተካሄዱ ነው። እንቀጥላለን። ታዲያ ወንድማችን ፎይ በአንድ ወቅት ላይ እንዲህ ብሎ ነበር። ርፍን ሰርቀን ላላህ እናደርገዋለን እያለን ነው። እዛ ያሉትም ር ብለው አጨበጨቡ ማለት ነው። ይሄ ስቱፒዲቲ ነው። እንደዚህ አይነቱ ጽንፈኝነት ሀገር ያፈርሳል፣ ሀገር ያፈርሳል። መቼም አንደራደርበትም። በእንደዚህ አይነት ጉዳይ ላይ አያችሁ፣ በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደምታብዱ እናውቀዋለን። ከእናንተ ስቱፒዲቲ አስቀድሞ የተናገረው ሰውዬ መፍረስ የለበትም መቃጠል የለበትም ወርሰን መስጊድ እናርገዋለን ያለው ሳይሻል አይቀርም። እሱም እሱ ስቱፒድ መሆኑ የምታውቁት መወገድ ያለበትን እናስወግዳለን ሲል ለሱ ከሰው ነፍስ በላይ ቁስ ነው የሚያሳስበው፣ ንብረት መስረቅ ነው የሚያሳስበው። ለኔስ ወንድም የብራዘር አንተ ሙስሊሙ አንተ ከምትሞት ይልቅ ቤተ ክርስቲያን ብቃጠል መርጣለሁ። ምክንያቱም አንተ ክርስቶስ አሳምሮ የሰራፍ በእጁ ያበጃጀህ ነህ። ንብረት ይተካል፣ ነገር አንተን አስግጄ ያንተ መስጊድ ቤተ ክርስቲያን ላድርግ አልመኝም። እኔ አየህ፣ ይሄ በጣም ከባድ ነው። በጣም ሰፊ ልዩነት አለ። እኛ ለሰው ልጅ ቫሊውን እንሰጣለን፣ ለቁስ አይደለም። የእኔም ቤት ንብረት ብታፈርስ ነገ ተካዋለሁ ሰርቼ። የአንተን ነፍስ ባጠፋ ግን ነገ አልተካው። ስለዚህ ወንድሜ፣ አንቺ ኒቃብስቷ እህቴ፣ አንቺ ትበልጽብኛለሽ ከንብረት። አንቺን አጥቼ አንቺን ገድዬ አንቺን መስጌጃ ቦታ ብዝ ቤተ ክርስቲያን ለማድረግ አልመኝም፣ አልመኝም፣ በፍጹም አላደርገውም። እንደዚህ አይነት ጽንፈኞችን እንደዚህ አይነት አሸባሪዎችን ልትዋጓቸው ይገባል። ሙስሊሞች እወዳቸዋለሁ፣ ጤናማ ሙስሊሞችን። እንደዚህ አይነት ጽንፈኞችን ግን አጥብቄ ነፍሴ የምትቃወማቸዋለች፣ እኔም እቃወማቸዋለሁ። እወዳቸዋለሁ፣ ሰላም ሁኑልኝ። ስለዚህ እየመጣችሁ እፎይ አሸባሪ እፎይ እንጂ እፎይ እንጂ የሚጠላው ጽንፈኞችን ነው እንጂ በጨዋነት የሚኖሩ ሙስሊሞችን ተናግሯቸው አያያቅም። መምህር ዘመድኩን ጋር ልምጣ ከዚህ አገኛለሁ ብሎ አይደለም። ተቋም ግን ተገምጠው ብዙ ልጆች ወጥተዋል አሁን መልስ የሚሰጡ ልጆች ወጥተዋል። ከእፎ የባሱ ልጆች ወጥተዋል። ዲቤት የሚያደርጉ ኑ ንግጠም ያሉ አሁንም፣ የጻፉትን መጽሐፍ እስኪያቃጥሉ ይቅርታ እስኪጠይቁ ድረስ የእኛ ልጆች መጽሐፍ ይቀጥላሉ። የእኛ ልጆች መናገር ይቀጥላሉ። ጫጫታ አለ፣ ግርግር አለ፣ እሪ ዋይዋይ አለ አለ። እነሱ በአደባባይ ወጥቶ መስበክ ጀምረዋል። እነሱ በሀገራችን ላይ ኢየሱስ ተብሎ ስሙ እንዳይጠራ ብለዋል። ዛሬ አሁን ጴንጤዎቹ ናቸው። ለነሱ እወደዋለሁ የኔ ጌታ በጸሎት ላይ ሃሌሉያ ሃሌሉያ እንደዛ ያለቅሱ የነበሩት ጴንጤዎች አሁን ክርስቶስ ተነካብን የለም፣ ጌታ ተነካብን የለም። ያ ኦርቶዶክስን ሰብረናታል፣ ኦርቶዶክስን ድባቅ መተናታል የሚለው የነ ዩጩፋ የነ ሱራፌል የነ ዮናታን ፉከራና ድንፋታ የለም። ሰይፍ ነዋ ያለው ሰይፍ ቆሞ ሰይፍ ፊት ቆሞ መደንፋት የለም። ሰይፍ ፊት ቆሞ ያኑ ክርስትና ይጠይቃል፣ ወንድነት ይጠይቃል። እነሱ እንደለመዱት እዚህ የኛ የሃይማኖት መሪዎች ጎታታ ሆነው የኛን ምእመኑን ባለማንቃት፣ በማደንዘዝ ምላሽ የማይሰጡ ስለሆነ እነሱ ላይ አፋቸውን ይከፍታሉ እንጂ እስቲ ወንድ የሆነ ጌታ የተነካ ብሎ የሚመልስ ስላም ለእስላሞቹ የሚመልስ አለ ለውሃቢጆቹ የሚመልስ ጴንጤ አለ የለም ትላንትና ግን ጅማ ላይ ሄደው ጴንጤዎቹን እተኙበት አፈር ከደቼ አብልተው ቸርቻቸውን በእሳት አቃጥለው መጽሐፍ ቅዱሶቻቸውን አቃጥለው በሆስፒታል በሆስፒታል አድርገው አሁን መካነ ኢየሱስ ደብዳቤ መንግስት ያጠረ ያስቁምልን ይላል ይበላሃል ገና እመነኝ፣ ይበላል። ወሃቢ ኦርቶዶክስ ናት፣ አሁንም ወጥራ ገትራ የያዘችው እንጂ አንተ አንድ ቀን ግማሽ ቀን አትፈጅባቸው። ይውጣል፣ ይበላል፣ ይበላሃል። አምላኬ ደግሞ እሱን ያሳየኛል። ኡኡ ስትል ያሳየኛል። ኡኡ ስትል መዝግቡልኝ፣ ይህን ጻፉልኝ፣ ይህን እፎይ ነኝ አለቀ። እፎይ ያለው ምንድን ነው? አምላኬን አትስደብ፣ አምላኬን አትንካ፣ በዚህ ሁኔታ አንቀጥልም ነው ያለው። እቺ ቃሉ በጣም ነው የተመቸችኝ። በጣም ስሙት፣ ስሙት። ወይንም እንጠፋታለን ወይንም ደግሞ የማያዳግም ስራ ነው

ታይሰራ እኛ የእናንተን ሃይማኖት እንሰድባለን፣ እናንተ ለእኛ ምላሽ አትስጡ። እኛ የእናንተ ብቻ የልጅ ጨዋታ አይኖርም ነው። እናንተ ስትናገሩ እኛ ምን እናገራለን? እሱን ለራሳቸው አዘጋጁበት ነው። አንድ ራስ ምታት የሚባል አለ እና እስቲ ያለውን ነገር ላሰማችሁ። ሰዋት ነቢዩ መሐመድ ሰለላሁ አለይሂ ወሰለም ሰው ናቸው ዘራቸው ልብሳቸውን አላዩትም። ደረቀ ፈቀፈቀችላቸው። ሰው ዋት ሰው ዋት በኢስላም በኢስላም አስተምሮ ደረቅ ቆሻሻ የለም። ደረቅ ቆሻሻ የለም። ሽታ ከሌለው ሽታ ከሌለው ደረቅ ነገር ቆሻሻ አይደለም። በኢስላም ደረቅ ሽታ ከሌለው ደረቅ ነገር ቆሻሻ አይደለም። ደረቅ ቆሻሻ የለም ማለት ነው። እስኪችን ቪዲዮ ወደ ገማት አሁን እኮ ችግር የፈጠሩ በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው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 ግለሰብ የሃይማኖት፣ በነገራችን ላይ ስለ ክርስቶስ መመስከር ወይም ደግሞ ስለ ቤተ ክርስቲያናችን ዘብ መቆም የማንም ሹመት ወይም ደግሞ የማንም እውቅና የማንም ሰፖርት አያስፈልገን። በቃ ማህተ ባንክታችን ማሰራት ብቻ በቂ ነው። የጌታችን መዳት ኢየሱስ ክርስቶስ ተከታይ መሆናችን በቂ ነው። ስለ ቤተ ክርስቲያኔ ለመቆም ስለ ኢየሱስ ክርስቶስ ለመመስከር ያ በቂ ነው። የማንንም ሹመት የማንንም ድጋፍ አልጠብቅም። እኔ እኛ ሀገር ለምንድን ነው የሚሰራን ሰው እግሩን ሰፍሮ ለማስቀመጥ የሚሞከረው? በአንድም በሌላም መንገድ ህንፃ ቤተ ክርስቲያን እንደመስራት እኮ ቀላል አይደለም። ህንፃ ስላሴ ላይ መስራት እነዚህ ወንድሞች ያሉትን ስራ ማንም እየሰራ አይደለም። በዚህ ሰዓት እየመረራ የምትውጠው ነገር የፈለገ ቢደብርህም በጣም መዋጥ ያለብህ ነገር ምንድን ነው? በዚህ ቲክቶክ ላይ እየተሰራ ያለው ስራ ማንም ሰው እየሰራ አይደለም። ተሹሞ ኃላፊነት ሰቶት ያለ ሰው ራሱ እየሰራ አይደለም። በዚህ ቲክቶክ ላይ የሚሰራውን ስራ ማለት ነው። ምዕመኑ እያየን ነው፣ እየታዘብን ነው። በነገራችን ላይ አንተ ምን አውቀህ እንደሆነ ምንም አያውቁም ያልከው ልጅ አልገባኝም። አንተም እንኳን በዚች ቁንጽል እውቀት እንኳን ይህን ለመናገር በቅታል። እንኳን ወንድሞቻችን ማለት ነው። በነገራችን ቤተ ክርስቲያን እደዛ ስትዘለፍ ስትሰደብ፣ መጽሐፍቶቿ እየወጡ እንደዚህ ይላል እንደዚህ ይላል ጣዖት አምላኪ ምና አምላኪ ምናምን ስትባል ማለት ነው። በዩቲዩብ ቻናል ላይ ወጥተህ ስለ ቤተ ክርስቲያን ተናግረሃል። ስለ እምነት ቆመሃል። ስለ አንገት ማህተብ ስላሰርከው ማህተብ ወጥተህ ተናግረሃል። አልተናገርክም። እዚህ ቲክቶክ ላይ አሁን ምንም አያውቁም ምናምን ብለህ የዘርጠትካቸው ሰዎች ናቸው ወጥተው ስለ ቤተ ክርስቲያናቸው ስለ ክርስቶስ ስለ ማህተባቸው የቆሙት ይሄን ሁላችን ታዘበናል፣ አይተናል። ማሽቃበጥ የሚፈልግ በጎን አሽቃብጡ። ግን እየመጣችሁ የማይመለከታችሁን እርስ አታንሱ። በቃ ህንፃ ስላሴ ማነጽ እኮ በጣም ከባድ እኮ ነው። አንድ ሰው ላይ መስራት እኮ በጣም ከባድ እኮ ነው። ሁልጊዜ ወንድሞችን ማራከስ፣ የሚሰሩትን ስራ መናቅ፣ እነሱ ያመጡትን ለውጥ እነሱ ያዘጉትን አፍ ማንም ያዘጋ የለም። ወደ ቤተክርስቲያን ደግሞ ወጣቱን እንደነሱ የመለሰ በዚህ ሰዓት ማንም የለም። ይሄ ሀቅ ነው፣ ግልጽ ነው። ይሄን የምናውቀው ነገር ነው። በመንፈሳዊ ስራ ላይ ትንሽም ትልቅ የሚባል ነገር የለውም ትንሽ ያወቃትን እውቀት ወጥቶ የሚሰብክ የሚናገር ወንድም በቃ ያ የተባረከ ሰው ነው። እንሰማዋለን። ማንም ዶግማ አድርጎ የተንቀሳቀሰ የለም። ተከተሉኝም ያለ የለም። በተቻለን አቅም ስለሚመለከተን ነገር ብናወራ፣ ስለማይመለከተን ነገር ብንተው። ስለምወደው ጓደኜ ላምነ ተከታይ ስለሆነ ጓደኜ ብዬ ክርስቶስን አልተው፣ ቤተክርስቲያን አልገፋም፣ ማህተቤን አልበጥስም። ክርስቶስ ክርስቶስ ነው፣ ህይወቴ ነው። ቤተ ክርስቲያን ቤተ ክርስቲያን ነች፣ እናቴ ነች። ስለዚህ በማንም አልቀየራቸውም። በክርስቶስ ከመጣ አንድም ሰው የፈለገበት የሚሄድ ይችላል። ስለዚህ ክርስቶስ ተሰድቦብናል፣ ተንቋሾብናል ነው እያልን ያለነው። ይሄ ነገር የማይመለከት ከሆነ ዝም ቪዲዮ ለመስራት ነው በነገራችን ላይ እና በቃ የሚሰሩ ልጆች ላይ ተነስታችሁ በቃ እግራቸውን ለመሰሩ የምታስቡ ሰዎች በካቸሁ ስነ ስርዓት ያዙ። በቃ በነገራችን ላይ አሁን እንደው ግዜር ከፈቀደ ወይ ዛሬ ወይ ነገ የሚሰጠው ተብሎ ነው የሚጠበቀው። የቋሚ ሲኖዶስ ውሳኔ አንዳንዶችን አያስደስትም፣ በነገራችን ላይ አንዳንዶችን የሚጎዳም ውሳኔ እንደሆነ ጠብቁ ብቻ። እንቀጥል። እንግዲህ ወገኖች በእኔ በእፎይ ላይ መጅልሹ መግለጫ እንዳወጣብኝ፣ ከዛ ባለፈ ደግሞ የክስ መዝገብ እንደከፈተብኝ፣ ከዛ ባለፈ ደግሞ አሁን ሰልፍ እንደጠራብኝ ይታወቃል። በዚህ ስም ስጠራ ሰርጸ ድንግል ተብዬ እንደምጠራ ማንም ሰው ያውቃል። እፎይ ተብዬ ስጠራ ግን በኩራት በመንፈስ ኩራት የእፎይ አይኖቹ አይኖች ስለሆኑ የእፎይ እጆቹ እጆች ስለሆኑ የእፎይ እግሮቹ እግሮች ስለሆኑ በክርስቶስ አንድ ሁኜ ለዘላለም እንዳልለያይ የተሰራው ክርስቲያን ባለማህተብ እንደሆንኩ ስለማቅ ነው እፎይ የሚለውን ስም ስጠራበት በኩራት የምጠራበት። እኔ እፎ ይባላለሁ። እስልምና ሆይ የወጣችሁትን ሰልፍ አስተካክሉ። አሁን እፎ የሚለውን የግለሰብ ስም ተዉት። ቤተ ክርስቲያን ሆይ አይንሽን ማየት አንፈልግም በሉ፣ ሰልፋችሁን አስተካክሉ። ይህን ነው የምትሉት ያላችሁት። እፎይማ አንድ ግለሰብ እኮ ነው። ቤተ ክርስቲያን ሆይ እንዳናይሽ በሉ። ያ ነው ሰልፉ፣ ዋናው አላማው። ስሙ ግን የእፎይ ስም ነው። እንዲሁ በምን ሞራላችሁ እኔ እኮ በጣም እኮ የሚደንቅ እኮ ነው። የእናንተ ቪዲዮ ምንድን ነው? ያ ያ በክርስቶስ ላይ ያላገጣችሁት ያ በቅዱሳን አበው በሐዋርያቱ ላይ ያኔ ሀላፋችሁን የተጸዳዳችሁት እኛ እኮ የስጋ ፍላጎት አለን እኮ ስሜት እኮ አለን እንደናንተኛም። ተው አንዲት ሀገር አለችን። ባላንስ አድርጋችሁ ኑሩ፣ ተከባብረን ኑሩ። ተው ይህ ህዝብ መርሮታል። ፖለቲካው በዚህ ማስመርሮታል አሁን ደግሞ በዚህ ነገር ፈጥራችሁ እኔ እናንተ ታውቃላችሁ። በነገራችን ላይ ሰልፍ የምትጠሩት ሙስሊሞች በራሱ ሰልፍ የጠሯችሁን ሰዎች አታውቋቸውም። በእናንተ ደም ላይ ሽልማት እንደሚያገኙ እርግጠኞች ናቸው እነሱ፣ እንጂ የሚመጣ መፍትሄ የለም። መፍትሄ ምን መሰላችሁ? ወይ ቤታችሁን መዝጋት። እኛ ክርስቲያኖችን አንናገርም፣ እንደዚህ ነገር ንጽጽር ምናምን አንሰራም። ኦኬ፣ አንደርስባችሁም፣ አንደርስባችሁም፣ ቻው ቻው። አንድ ነገር ነው ይህ ነው፣ አንድ ነገሩ መፍትሄ ሊሆን የሚችለው በተቀር እፎይ ጫፉ ሲነካ ቤተ ክርስቲያን እንደሆነች ሁሉም ክርስትና እምነት ተከታይ ጠንቅቆ ያውቀዋል። የወጣችሁት ሰልፍ ቤተ ክርስቲያንን አንያት ብላችሁ ነው። አስምሩበት ለማለት ነው። እኔ እፎይ ይባላለሁ። እኛም እፎዮች እዚህ አላቆምላቸው። በሌላ ቪዲዮ መለሳለሁ። ቸርቆይ